ሰላም ጠና አስጥልኝ። እንዴት ናችሁ ቤተሰቦቼ? ሰላም ናችሁ ሆይ? ቅዳሜ ከሰዓት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተከናወኑ። አመሻሹ ላይ ደግሞ ሊቨርፑል የፕሪሚየር ሊጉ መሪ ሳውዝሃምተንን ሶስት ለአንድ አሸነፈና ከሁለተኛው አርሰናል ጋር ያለውን የነጥብ ልዩነት ወደ 16 አሰፋ። የሊቨርፑልና የሳውዛምተንን የአንፊልድን ጨዋታ የተመለከተ ድህረ ጨዋታ ትንተና ይዤላችሁ ቀርብ ያለው መንሱር አብዱልቀኒ ነኝ። አብራችሁን እስከ ፕሮግራሙ ፍጻሜ ድረስ እንድትቆዩ ጋብዛለሁ። ቻነሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም መቀጠላችሁንም አትርሱ። እንዲሁም ይህንን ፕሮግራም ደግሞ ደግፈ ያቀረቡላችሁ ስፖንሰሮቻችን አሉና እነርሱ የምናመስግን የሁሉም ምርጫ የሆነው አቢሲኒያ ባንክ ዓላማችን ሕሙማን መርዳት ነው የሚለው ተክለ ሃይማኖት ጠቅላላ ሆስፒታል፣ እንዲሁም የስፖርት ተጥቃምሯችንና አቅራቢው ኢትዮጵያዊ ብራንድ ዋናው የዚህ ዝግጅት ስፖንሰሮች ናቸውና ከልብ አመሰግናቸዋለሁ። አርነ ስሎት ዘጠኝ ጨዋታ እየቀረው ሰባ ነጥብ ይዞ ሁለት ጨዋታ ከቀረው ሁለተኛው አርሰናል ልዩነቱን በ16 ነጥብ ያሰፋ ቡድን አላቸው፣ ግን ሊቨርፑል የሊጉ ሻምፒዮን መሆኑን እስኪያረጋግጥ ድረስ ትኩረታቸውን መንቀል አይፈልጉም። አፕሪል 2020 ላይ ያጋጠማቸውን አይረሱምና ያ የውድድር ዘመን ላይ ስሎት ለመጀመሪያ ጊዜ በኤሬዲቪዜ በኔዘርላንድስ ፕሪምየር ሊግ ማለት ነው ዋና አሰልጣኝ ሆነው የሰሩበት ነበር። ክለባቸው ደግሞ አዚ አልክማር ይባላል። ከአካዳሚ ባደጉ ተጫዋቾች ስብስብ የገነቡት ቡድን የሊጉን ኃያላን ሳይቀር አስበረገገ። የተዋጣለት ከዐይን ያውጣ የተባለ ቡድን ሆነ። ከአንድ ሳምንት በፊት አዚ አያክስን አሸነፈ። ከዚያ ደግሞ አዶ ዴንሃግ የተባለውን የሊግ ተጋጣሚውን ድል ነሳና ከሊጉ መሪ አያክስ ጋር በነጥብ ተስተካከለ። አዚ አልከማር ሻምፒዮን እንደሚሆን ያስታውቅ ነበር። ፍርሃት ያልፈጠረለት አግሬሲቭ ቡድን ነበር የሰሩት። ሳምንት ሳምንትን በተካ ቁጥር ሲዝኑ በእነርሱ አሸናፊነት እንደሚገባደድ የሁሉም እምነት ሆነ። ሁላችንም ሻምፒዮን እንደምንሆን ተሰምቶን ነበር ይላሉ የወቅቱ የአዚ ረዳት አሰልጣኝ ፓስካል ያንሰን። ስሎት ያንን ብዙም የማይገመት ቡድን በአካዳሚ ተጫዋቾች ለዛ ደረጃ አበቁት። ውድድሩ ሊያበቃ ሁለት ወራት ብቻ ሲቀረው የዋንጫው ጠረን፣ ሽታው፣ መዓዛው ይሰማቸው ዘንድ ርቀታቸውን ባጠበቡበት ሰዓት ላይ እድለ ቢስነታቸው ከክብሩ ጉዞ አደናቀፋቸው። ማርች 7 ቀን 2020 ከጨዋታ በፊት ለመጀመሪያ ጊዜ ከተጋጣሚ ተጫዋቾች ጋር እንዳይጨባበጡ ታዘዙ። በአውሮፓ ምድር የኮቪድ ወረርሽኝ በርትቶ ማስጠንቀቂያው በዛ። ከስድስት ሳምንታት በኋላ ኤሬ ዲቪዜ የኔዘርላንድስ ሊግ ውድድሩን ያቋረጠ የመጀመሪያው የአውሮፓ ሊግ ሆነ። ሲቋረጥም ተቋርጦ እንደገና ተመልሶ ይጀመራል እንኳን አልተባለም። እንደ እንግሊዝ ፕሪሚየር ሊግ ከና አካቴው ነው ሲዝኑ የተሰረዘው። በአገሪቱ እግር ኳስ ታሪክ ለመጀመሪያ ጊዜ ሻምፒዮን የሌለው የውድድር ዘመን ተባለ። ይህ ከአቅም በላይ የሆነ ውሳኔ ለአዚ አልክማርና ለአርነስሎት የቁጭት ቁስል ጥሎ አለፈ። ይህ የሆነው የዛሬ አምስት ዓመት ነበር። ያ ቁጭት ለአሰልጣኙ የህይወት ተሞክሮ ሆኖ አለፈላቸው። ያው እንግሊዝ አገር አይደል ያሉት እነርሱ ደግሞ ኢት ኤንት ኦቨር ቲል ደ ፋት ሌዲ ሲንግስ ይላሉ። ወፍራሟ ወይዘሮ እስክትዘምር ድረስ ምንም ነገር አለቅ አይባልም እንደሚባለው በሁለተኛነት ከሚከተለው አርሰናል 16 ነጥብ ተከፍቷል እንደዚህም ሆኖ ዋንጫ ያጣል ብሎ መናገር ፈጽም የሚከባድ ነው። መቼም የሚታሰብ አይመስለኝም። ጥርጣሬ ግን በሊቨርፑል ደጋፊዎች ዘንድም አሁንም አይጠፋም። መቼም ጥፍጣፊ ጥርጣሬ አይኖርም ብዬ መናገር አልችልም። ስሎትም ሲጠየቁ ገና አላለቀም ሲረጋገጥ እናወራለን ማለታቸው የሚቀር አይመስለኝም። ውድ አድማጮች፣ ሳውዛምተን የሊጉ ደካማው ቡድን ነው። በ28 ጨዋታ ከ28 ጨዋታ ሁለት ብቻ ያሸነፈ በ23 ግጥሚያዎች ላይ ሽንፈት የተደራረበበት ቡድን ነው። 48 የጎል ዕዳ አለበት። ይሄን ምላችሁ እንግዲህ በሊቨርፑል ከተሸነፈ በኋላ በሰንጠረዡ ላይ ባለው ሪከርድ ነው፣ የሰበሰበው የነጥብ መጠን እንኳን ጥንድ ዲጂት ደብል ዲጂት እንኳን አልገባም። 10 ያልሞላ ቡድን ነው። 10 መሙላት ዳገት ሆኖባቸዋል። ሴንትስ ከጨዋታ አንድ ነጥብ ለማግኘት እንኳን ባለፉት አራት ተከታታይ ግጥሚያዎች ላይ ሞክረው አልተሳካላቸውም። አራቱን ነው የተሸነፉት። ቅዳሜ ቅዱሳኑ ወደ አንፊልድ ሲመጡም ሶስት ነጥብ አሳልፈው እንደሚሰጡ ያልገምታል ነበርም። ይሸነፋሉ የሚለው ግምት የሁሉም ነው ሳውዛምተን ለግምት ይመቻል የዘንድሮ ደካማ ቡድን በፓሪስ ሰንጀርመን ሙሉ ብልጫ ተወስዶበት እንኳን የማሸነፊያ መንገድ ያላጣው ሊቨርፑል እነዚህን ሀያኛ ደረጃ ላይ የተቀመጡትን ደካሞችን ማሸነፍ ያቅተዋል ያለ እብዴል እንደዚያ ብሎ መገመት ማበድ ነው ግን የመጀመሪያው ግማሽ ይህን ይለን ነበር ወይ ከረፍት በፊት የነበረው የጨዋታ ከገመገምን ግን ያው ሳውዛምተን አንድ ለዜሮ እየመራ ወደ እረፍት ጨዋታውን የወሰደው። ከእረፍት በፊት ጨዋታው ለሊቨርፑል ቀላል አልነበረም። ሊቨርፑሎች ሪትማቸውን ማግኘት አልቻሉም። ዝግ ያለ ኳስ ይዛሉ፣ ግን የእንቅስቃሴ ፍጥነታቸው ወደኋላ የቀረ የተጓተተ አይነት አቀራረብ ነበራቸው። የመጀመሪያው ግማሽ የባከነ ሰዓት ውስጥ ከመግባቱ በፊት አርባ አምስት ደቂቃ ሲሞላ ማለት ነው የጎል ሙከራውን ልዩነት ብታዩት ሊቨርፑል 11 ሳውዛምተን 3 ነው። ኦን ታርጌት ወይም ኢላማውን የጠበቀ የሚለውን ብቻ ከወሰድን ግን ሁለት ለሁለት ነው። ሀፍ ቻንሶች የሚበዙበት አይነት ሙከራ ነበር እና ቀዮቹ 75 ፐርሰንት የኳስ ቁጥጥር የበላይነትም ነበራቸው። እስከ 45ኛው ደቂቃ እስከ ረፍት አላልኳችሁም? 45ኛው ደቂቃ እንግዲህ 45ቱ ከሞላ በኋላ የባከኑ ደቂቃዎች ተጨመሩ። በነዚ የባከኑ ደቂቃዎች ላይ ሊቨርፑል ጎል ተቆጠረበት። የእረፍቱ ፊሽካ በሚጠበቅበት ሰዓት ላይ ውጤቱ ዜሮ ለዜሮ ቀጠለ። ግን በባከነው ደቂቃዎች ላይ የራሳቸው የሊቨርፑል ተጫዋቾች ስህተት ለሳውዝሃምተን ጎል ጋበዘ። አርባ አምስት ሲደመር አንድ ላይ ቨርጂል ቫንዳይክና የረቡዕ ምሽት ኮከብ ግብ ጠባቂ አሊሰን ቤከር በፈጸሙት ስህተት ዊል ስሞል ቦል የተባለው የሳውዝሃምተን ተጫዋች ጎል አስቆጠረና እረፍት አንድ ለዜሮ በዝቅተኛው ሳውዝሃምተን በአንፊልድ ስታዲየም ደጋፊዎቻቸው ፊት በዚህ ውጤት አበቃ። እስከ ዕረፍት ድረስ የነበረው ውጤት ከቅድመ ጨዋታው ግምት አንጻር ከእውነታዊ የተራራቀ ነበር። ሊቨርፑል ከኳስ ጋር ዶሚኔት ቢያደርግም አጥቂዎቹ ሊያስቆጥሩ አልቻሉም። በዛ ውጤት እንደው ይጠናቀቃል ብሎ የሚያሰጋ ነገር ባይኖርም እንኳን ሳውዝሃምተንም ቢሆን ከዕረፍት በፊት እኮ አንድ ጎል ያስቆጥር እንጂ ባለቀ ደቂቃ ያን ያህል ጫና አላሳደርም ባይሆን የሚያሳስበው የሊቨርፑል እንደ ወትሮ አለመሆን ነው። ምናልባት ጉልበታቸውን በፓሪስ ጨዋታ ጨርሰው ይሆን ወይ? ምንም እንኳን ኳሱን ለፔዥ ተጫዋቾች ሰጥተው ከኳስ ውጭ ብዙ ሲንቀሳቀሱ ስለነበረ ጉዞውም፣ የጨዋታውን ባህሪ ብዙ ጉልበት የሚጠይቅ ሆኖባቸው እንደው ለዛ ይሆናል እንዲህ ዝግ ያለ የደከመ ብቃት ያሳዩት ብሎ እንደዛ አይነት ጥርጣሬ ሊገባ ይችላል። እስከ አርባ አምስት ደቂቃ ግን ሳውዝሃምተን ስለሆነ አንድ ለዜሮ ዘላቂ ውጤት እንደማይሆን ግን የብዙዎቻችን ግምት ነበር። እንግዲህ አርነ ስሎት ከፓርክ ደ ፕራንሱ ጨዋታ የመጀመሪያ አሰላለፍ ሶስት አበይት ለውጦችን ይዘው ነበር በዚህ ግጥሚያ ላይ መጡት። ኮስታስ ስሚካስ ሲጫወት አንዲ ሮበርትሰን ተጠዋቂ ተደርጎ ነው የጀመረው። ከርቲስ ጆንስ ከሶስቱ አማካዮች አንዱ ሆኖ ከዶሚኒክ ሶቦዝላይ እና ከሪያን ግራቨንበርህ ጋር ነበር ቤስት ኢለቨን ውስጥ የገባው። አሌክሲስ ማካሊስተር ተጠባባቂ ሆኖ ነው የጀመረው በፓሪስ አስራ አንድ ውስጥ የገባው ዲዮጎ ጆታ ወደ ተጣዋቂነት ወርዶ ዳርዊን ኑኜዝ ፊት መስመሩን መርቷል። ኑኜዝ ከዚህ በፊት ከሳውዛምተን ጋር ሶስት ጨዋታዎች ላይ ተሳትፎ ሶስት ጎሎችን ማስቆጠሩ ይታወቃል። ስሎት በቅጣት ምክንያት እንግዲህ የሁለተኛው ቅጣታቸው ነው ከትሪቡን ሆኖ ነው ቡድናቸውን የመሩት። ከረፍት በፊት የነበረው ብቃት የሚያረካቸው አልነበረም። ስለዚህ ፈጠን ያሉ ውሳኔዎችን ማሳለፍ ነበረባቸው። ያው እንደተለመደው አርነ ስሎት የጨዋታ ማኔጅመንታቸው አስደናቂ ነው። ከረፍት በፊት ቡድናቸው ሁለት ኦንታርጌት ሙከራዎችን ሞክሮ ምንም ጎል ማስቆጠር አልቻለም። ይሄ ነገር መፍትሔ ያስፈልገው ነበር። ትሬንት አሌክሳንደር አርኖልድ ብቻ ሶስት፣ ከርቲስ ጆን ሶስት፣ ዳርዊን ኑኔስ ሶስት ሁለት፣ ይቅርታ ሉዊስ ዲያስ ሁለት፣ ዶሚኒክ ሶቦዝላይ አንድ፣ በድምሩ አስራ አንድ ሙከራዎች ኳስና መረብን ማገናኘት አልቻሉም። ግን በስሎት የሚተማመን ሁሉ የረፍት በፊት ውጤት መጥፎ ቢሆን እንኳን ከረፍት መልስ ነገሮች በበጎ እንደሚለወጡ ያምናል። በምታት በጸሎት ሳይሆን በአሰልጣኙ ጌም ማኔጅመንት በጨዋታው ላይ የቡድኑን ችግር ማንበብ ያውቁበታል። ተጫዋቾችን ቀይረው አስገብተው ልዩነት ፈጥረው ነገሮች ሁሉ በበጎ እንዲጠናቀቁ በማድረግ በኩል የተካኑ ናቸው። በፓርክ ደ ፕራንስ ቦልድ ቅያሪ ነበር ያደረጉት። ሞሐመድ ሳላህን አስወጥተው ያስገቡት ሃርቪ ኤሊየትን ነበር። እርሱም የሩብ ፍጻሜ ጉዟቸውን ብሩህ አደረገላቸው። ከሳውዝሃምተን ጋርም እንዲሁ ስሎት በተጫዋቾች ቅያሪና አጀስትመንት ውጤት መቀልበስ እንደሚችሉ አሳይተውናል። በዚሁ በቅዳሜ ጨዋታ ቡድናቸው ሊቨርፑል በእርሳቸው መሪነት ከዘንድሮ 29 የፕሪምየር ሊግ ግጥሚያዎች ሀያ አንዱን ድል እንዲቀዳጅ ያደረገው የእርሳቸው ውሳኔ ቆፍጣና የተጫዋቾች ቅያሪ ነው ማለት ይችላሉ። አንዳንዴ ጥሩ ነገር ለማግኘት ጨከን ማለት ያስፈልጋል አይደለም? በመጀመሪያው ግማሽ እኮ ዳርዊን ኑኔዝ ጉድ ሊሰራቸው ተቃርቦ ነበር። ባለቀ ሰዓት ካይል ዎከር ፒተርስ ላይ የፈጸመው የማይገባ ጥፋት በቢጫ ካርድ ታለፈ። ቢጫ ካርድ አርቢትሩ ካወጡ በኋላ ግን ከቪአር ማዕከል እንደገና ሌላ ጥፋትም ሳይኖር አይቀርም ለቀይ ካርድ የሚዳርግ በሚል ጨዋታውን ፖዝ አድርገውት እንደገና የቪአር ቼክ ሲደረግ ነበር። በዛ ሰዓት ላይ እስቲ አሰልጣኝ ወይም ደግሞ የሊቨርፑል ተጫዋች ሆ እንዴት እንደሚያስጨንቅ። በአስር ተጫዋች ባለቀ ሰዓት ቡድኑን አስር ላይ ሊቶ ነበር አንድ ለዜሮ እየተምር ቢሆንም ለቀይ ካርድ አልተዳረገም። አስቡት፣ ሌሎች አሰልጣኞች እንደዚህ ያለውን ተጫዋች ምናልባት እስከ እረፍት ድረስ አጫወችዋለሁና ከእረፍት መልስ ሌላ ቢጫ ካርድ አይቶ ከተጫዋቹ ባህሪ አንጻር በቀይ ካርድ ይወጣብኛል እና አስር ተጫዋቾችን ይዤ እንድቸገር ያደርገኛል በሚል እረፍት ላይ ይቀይሩት ነበረ። ስሎት ግን ይሄን አላደረጉም። ልብ በሉ ሦስት ተጫዋቾችን እረፍት ላይ ሲቀይሩ፣ ዳርዊን ኑኔዝ ግን ጨዋታው እንዲቀጥል አደረጉ። ቶተናምን አራት ለዜሮ ካሸነፉበት ጨዋታ በኋላ ለመጀመሪያ ጊዜ ነው ቤስት ኢለቨን ውስጥ የገባው ይሄ ልጅ። ከዎልቭስ ጋር፣ ከአስቶንቪላ ጋር በነበሩ ጨዋታዎች ከድህረ ጨዋታ ስሎት እኮ ያጥቂውን ባህሪ በይፋ ነው የወቀሱት በይፋ። ግን በዚህ ጨዋታ ላይ አመኑበት፣ ከእረፍት መልስም እንዲቀጥል አደረጉ። ግን እረፍት ላይ ስሎት ሶስት ተጫዋቾች ቀይረው እርሱን የማስቀጠላቸው ጉዳይ እንዴት ውጤታማ እንደሆነላቸው መቼም ከረፍት መልስ ተጫዋቾች ሜዳ ገብተው ብዙም ደቂቃዎችን ሳያስቆጥሩ የተመለሰ ጥያቄ ነበር ይሄ። ኮስታስ ስሚካስ፣ ዶሚኒክ ሶቦዝላይና ከርቲስ ጆንስ ወጡና አንዲ ሮበርትሰን፣ አሌክሲስ ማካሊስተርና ሄርቪ ኤልየት ገቡ። አሁን የሊቨርፑል አማካይ ክፍል ማካሊስተር ኤልየትና ግራቨንበርግ ሆኑ ማለት ነው። ይሄ ቅያሪ በቡድኑ አጠቃላይ የጨዋታ እንቅስቃሴ ፍጥነትና ፍላጎት ላይ አዎንታዊ ተጽዕኖ ነው ያሳደሩ። ሊቨርፑል ተቀይሮ ነው ከረፍት መልስ የመጣው አጥቂዎቹ ቀጠሉ ማለት ነው ዲያስ ኑኔዝ እና ሳላ ስሎት ኑኔዝን አለማስወጣታቸው ጠቀማቸው ከረፍት መልስ በሁለት ደቂቃ ውስጥ ጎል አስቆጠረላቸውና ውጤቱ አንድ ለአንድ ሆነ ይህ ሆኖ አምስት ደቂቃ ሳይሞላ ደግሞ እንደገና ፍጹም ቅጣት ምታስገኝላቸው ሊቨርፑል በመጀመሪያው 45 ደቂቃ በኳስ ቁጥጥር ቅብብር ረገድ የነበረው ዝግ ያለ እንቅስቃሴ ሁሉ ተሻሻለ እነዚህ ጎሎችም በጊዜ ተገኙ አሁን ሊቨርፑል በመሪነቱ ርካብ ላይ ተቀመጠ ማለት ነው ኑኜዝ መቀጠሉም ታዲያ ከረፍት መልስ ነገሮች በበጎ መቀየራቸው ለራሱም ሞራልና ኮንፊደንስም ጥሩ አጋጣሚ ሆነለት። ይሄ እንግዲህ መመስገን ያለበት አሰልጣኙ ስሎት ናቸው የሚያስብል ነው። እንግዲህ አምሳ አምስተኛው ደቂቃ ላይ ያ ፍጹም ቅጣት ምት በሞሳላ ተቆጠረና ሊቨርፑል ሁለት ለአንድ መምራት ጀመረ። ፍጹም ቅጣት ምቱም ሆነ ጎሉ ለሞሐመድ ሳላ ግን የመጨረሻ አልነበረም። 88ኛው ደቂቃ ላይ ሞሳላ እንደገና በሌላ ፍጹም ቅጣት ምት ነው ሶስተኛውን ጎል አስቆጥሮ ሊቨርፑል 3 ለ1 ሳውዛምተን እንዲረታ ያስቻለው ያቺ ጎል የ2024/25 የውድድር ዘመን የፕሪሚየር ሊጉ የሞሳላ 27ተኛ ጎል ናት። አሁን ሊቨርፑል በሲዝኑ ካስቆጠራቸው 69 የሊግ ጎሎች 39 ፐርሰንቱን ያስቆጠረው ሞሳላ ነው። 27 የሊጉም ኮከብ ጎል አስቆጣሪነቱን በዚሁ እየመራ ይገኛል። ሊቨርፑል 3 ለአንድ ያሸነፈው እረፍት ላይ ተቀይረው የገቡ ሶስት ተጫዋቾች ለእንቅስቃሴው በሰጡት ኢነርጂና ተነሳሽነት እንደሆነ ግልጽ ነው። የውሳኔው ባለቤት ደግሞ አሰልጣኝ ስሎት ናቸው። ኤሊየት ከገባ በኋላ የቡድኑ ጨዋታ መቀየሩም ለ21 ዓመቱ እንግሊዛዊ ሌላ መነሳሻ ነው። ከፓሪስ ሰን ጀርመን ጋር ያችን ወሳኝ ጎል አስቆጠረ። በፓርክ ደ ፕራንስ ስሙ በዝማሬን በውዳሴ ሁሉ ሲስተጋባ ታየ። ተቀይሮ ሜዳ ከረገጠ ከ47 ሰከንድ በኋላ በመጀመሪያው ተች ፈጽሞ ማላስበው ብሏል። የመጀመሪያ ተች ላይ ጎል ማስቆጠር ፈጽሞ የማላስበው ነው ሲል ነበር ከዛ ግጥሚያ በኋላ እና ያችን ጎል አስቆጥሮ በፓሪስ ታሪክ ሰራላቸው። በዚህ ጨዋታ ላይ ጎልም አሲስትን ባይኖረውም እንኳን የእርሱ መግባት የጨዋታውን እንቅስቃሴ ከቀየሩት ቅያሪዎች አንዱ ተደርጎ ስለሚወሰድ አሁን አርነስሎት ስለ ኤልየት ማሰቢያ ጊዜያቸው ነው። ዘንድሮ ለዚህ ተጫዋች ነገር ሁሉ አስቸጋሪ ሆኖ ነው ያለፈው። በመጀመሪያ በእግሩ አጥንት ላይ ስብራት ገጠመውና ከክሪስማስ በፊት ሁለት ወር ተኩል ገደማ ከጨዋታ ርቆ ቆየ። ከዚያ ደግሞ ፊት ሲሆን በቂ የጨዋታ እድል አላገኘም። እድሉ የተገደበ ነበረ። ምክንያቶቹ ብዙ ናቸው። አሰልጣኙ ላይ መፍረድ አይቻልም። በ2023/24 የውድድር ዘመን በየርገን ክሎፕ ስር በሁሉም ውድድሮች ላይ 27 ጨዋታዎች ላይ የጀመሩ ወይም ቤስት ኢሌቨን ውስጥ የገባው ኤሊየት በስሎት ስር ግን ዘንድሮ አራት ጨዋታዎችን ብቻ ነው የጀመሩ አራቱም ቢሆኑ ይሄ ጥሎ ማለፍ ጨዋታዎች ላይ ወይ በቻምፒየንስ ሊግ ላይ ያለቀለት የፒኤስቪ ግጥሚያ ነበር። ሊቨርፑል በቅርቡ በ15 ቀናት አምስት የፕሪምየር ሊግ ጨዋታን እንኳን ሲጫወት ኤሌት ያገኘው ድል አንድ ብቻ ነው ከማንቸስተር ሲቲ ጋር ተቀይሮ በመግባት እሱም እና እርግጥ ፉክክሩም ከባድ ነው። ማካሊስተር፣ ሶቦዝ ላይ ግራቨንበርግ፣ ከርቲስ ጆንስ እነዚህ ጥሩ ብቃት ላይ ነው የሚገኙት። ማንን ያስቀምጥ? በቀኝ ክንፍ በኩል መጫወት ይችላል ቢባል እንኳን እዛ ቦታ ላይ የሚጫወተው መሐመድ ሳልሃ ነው። እሱም ማስቀመጥ እንዴት ይቻላል? ስሎት ምክንያቶችም አላቸው። ቢሆንም ግን ተጫዋቾቻቸው በትኩስ ጉልበት እስከ ሲዝኑ መጨረሻ ድረስ እንዲጓዙ እንደው ደቂቃዎችን እያከፋፈሉ እየቀየሩ እያስገቡ የሚያጫውቱበት ይህ ይህ ማኔጅመንታቸው ግን በጣም እየተደነቀላቸው ይገኛል። አሁን ውስጥ ያስቡት፣ በመጪው ማክሰኞ ከፔዥ ጋር ግጥሚያ አላቸው። ባለፈው ረቡዕ ከፔዥ ጋር ተጫውተዋል። በሁለቱ ቻምፒየንስ ሊግ ደርሶ መልስ ጨዋታዎች መካከል ላይ አንዳንድ ተጫዋቾችን በዚህ በሳውዛምተን ግጥሚያ ላይ ተጠባባቂ አድርጎ ጉልበታቸውን እንደው ትኩስ ሆኖ እንዲቀጥል ማድረግ ግዴታቸው ነው። በዚህ በኩል እንደው ስኬታማ ስራ እየሰሩም ይገኛሉ። ሰውየው ሰማንያኛው ደቂቃ ላይም እኮ ከግራቨንበርክን አስወጥተው ዋታሩ ኤንዶን አስገብተዋል። ኤንዶ ተቀይሮ ከገባ በኋላ ዘንድሮ በሊቨርፑል ጎል አልተቆጠረበትም ቡድኑ። ይህ ጃፓናዊ ተቀይሮ ከገባ በኋላም የሚሰጠው አገልግሎትም ብቃቱም እንዲወደስ አድርጎታል። በአንፊልድ ደጋፊዎች ዘንድ በጣም የሚወደድ ተጫዋች እንደሆነ እየተሰማ ነው። እና ተቀያሪዎቹም ራሳቸው አሁን የቡድኑ አካል መሆናቸው እንዳልተረሱ እድል እንደሚያገኙም ስሎት እያሳዩቸው በአሸናፊነት እየቀጠሉ ይገኛሉ። አሁን ውድ አድማጮች በአንፊልድ ሁሉ ነገር በጎ ነው። የሻምፒዮንነቱ ጉዞም ከእንግዲህ አልጋ ባልጋ ይመስላል። ግን ደግሞ የቀድሞ የአዚ አልክማሩ አለቃ አርነ ስሎት የ16 ነጥብ ልዩነት ተከፍቶ እንኳን አያምኑም። ሊቨርፑል ዋንጫውን እስኪያነሳ ቢያንስ ሻምፒዮንነታቸው እስኪረጋገጥ ድረስ ማቲማቲካሊ እንላለን አይደል፣ በሂሳብ ረገድ ማንም እንደማይደርስባቸው እስኪያረጋግጡ ድረስ ስሎት ትኩረታቸውን የሚነቅሉ አይነት አሰልጣኝ አይደሉም። ተጋጣሚው ሳውዝሃምተን ሆነ ተጋጣሚው ማንቸስተር ሲቲ ሆነ ተጋጣሚው ማንም ሆነ ሊቨርፑል እያንዳንዱን ጨዋታ አሸንፎ ወደ ሻምፒዮንነት የሚያደርገውን ግስጋሴ መቀጠል አለበት፣ በትኩረት፣ በብቃት፣ በልህቀት። የስሎት ፍላጎትና ዓላማ ይሄ ብቻ ነው። ሊቨርፑል 3 ሳውዝሃምተን 1። ቻነሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኔ ጋር እንዳላችሁ ተስፋ አደርጋለሁ፣ ውዴ ስፖርት ቤተሰቦች። ይህን ፕሮግራም ስፖንሰር አድርገው የደገፉልን ደግሞ አቢሲኒያ ባንክ፣ ዋናው የስፖርት እጥቆች እና ተክለ ሃይማኖት ጠቅላላ ሆስፒታል ናቸው። ሁሉንም አመሰግናለሁ። አብሬያቸው የቆየሁት መንሱር አብዱልቀኒ ነበርኩኝ። በሌላ ፕሮግራም በዚሁ ቻነል እንገናኛለን። እስከዚያው ሰላም ለእናንተ።